ኢቃማ ማለት ምን ማለት ነው? ከፊል ኢቃማ፣ ቀራማ፣ ፓስፖርት፣ ሀገር መግባት በነፃነት መኖር ፈልጋል። ኢቃሜን ማሰራት ፈልጋሉ። ለብዙ አመት ያጠራቀምኩት ብር እጅ ላይ አለ። እንዴትና ወዴት እጄ ግን ኢቃሜን ማሰራት እንዳለብኝ ያላቅም። አዲስ ከፊል ስኬት ነው የማገኘው። ሀገር መግባት ፈልጋሉ። በጣም ተጨንቅ ያሉ ለአብድ ነው። ሰላም ጤኔስ፣ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ደህና ነኝ። ክብሮ ይስፋ የመድሃኔ ያለም ዛሬ በአዲስ ቪዲዮ ተከስቻለሁ። ሳውዲ አረቢያ ላይ የምትኖሩ ሁሉም ስደተኞችን የሚመለከት ቪዲዮ ነው ይዤላችሁ የመጣሁት። ሁሉንም ብትሰሙት የትም አረባግ ላይ ኖራችሁ ይህን ቪዲዮ ብታዳምጡት ትጠቀማላችሁ እንጂ አትጎዱም። በመጀመሪያ ሰብስክራይብ፣ ላይክ እያደረጋችሁ ኢትዮ ነበርታቱልኝ። ቀጥታ ወደ ጉዳይ ስገባ ሳውዲ ያላችሁ ስደተኞች እንኳን ደስ አላችሁ፣ እህት ወንድሞች፣ ሀይባዊ እንኳን ደስ አላችሁ ለማለት ወዳለው። እንግዲህ በዛሬው እለት አዲስ ዜና ሰምተናል። በሳውዲ አረቢያ ላይ ለሚገኙ የሕገ ወጥ ስደተኞች በሙሉ አዋጅ ታውጇል። እሱ ምንድነው? የምን አዋጅ ነው? አፉ ነው። አፉ መብሩክ አሌኩም፣ መብሩክ መብሩክ። በእውነት እኔ በጣም ደስ የሚለኝ ምክንያቱም በጣም ለረዥም አመት አስር አስራ አምስት አመት ኖረው ሀገር መግባት ቤተሰብ ማየት እየፈለጉ ግን ቀራማ እንደ ጉድ እንደዚህ ተቆልሎ ተጠራቅሞባቸው የሚከፍሉት ቢሳቪስቲ አተው ለዘመናት የሆነ ቦታ ተወጥፎ የተቀመጡ በጣም ብዙ ስደተኞች አሉ እና ይሄ አፉ እነሱን ያማከለ ስለሆነ በጣም በጣም በጣም በጣም እጅጉን አድርጌ ደስ ብሎኛል። እንኳን ለሰባት የደስታችሁ ተካፋይ ነኝ። ሁላችሁንም መብሩክ አሌኩም ማለት እፈልጋለሁ። በቀጥታ ግን ወደ ነገሩን ወደ ማስረዳት ስገባ ምክንያቱም አሁን ብዙ ጊዜ አፉ መጣ ሲባል ሁሉም ሰው ደስ ይለዋል። ግን አፉን እንዴት መጠቀም እንዳለበት ደግሞ ብዙ ስደተኞች ብዙ እህቶች አዋቁ። እኔ ከዚህ በፊት ያሳለፍኩት ኤክስፕሪንስ ስላለኝ ጆርደን እያለሁኝ አፉ ጠብቄ ቃሜ ላሰራ ብዬ ፌል አድርጎብኝ በሌላኛው ከሁለት ዓመት ሁለት ዓመት ፌል አድርጎ ቁጭ ብዬ ህገወጥ ከሁለት ዓመት በኋላ ነው ጠብቄ እንደ አዲስ ኢቃሜን ያሰራሁት ማለት ነው። አሁን ግን ጆርዳን አደለውም። ለማታውቁ ሰው ከዛ ልምድ የተነስቼ ስነግራችሁ አፉ መጣ ሲባል መጀመሪያ ቶሎ ብላችሁ አላርት ሆናችሁ ወረቀትና እስክሪብቶ ይዛችሁ ቁጭ ብላችሁ ፕላን ማድረግ አለባችሁ። መጀመሪያ ጭንቅላታችሁ ላይ ሊመጣ የሚገባው ነገር አፉ ሲባል ፓስፖርታችሁ አዲስ ነው ኤክስፓየርድ አድርጓል የሚለውን ቶሎ ብላችሁ ማየት አለባችሁ። ምክንያቱም ለአስር ለአምስት አመት ቁጭ ያለ ሰው ፓስፖርቱንም ይረሳዋል። ህገ ወጥ ስትሆኑ ፓስፖርታችሁንም ትረሱታላችሁ። ከን ኤክስፓየር ያድርግ የስራ አይ ስራ አንዳንዴ የትረሱታላችሁ። በመጀመሪያ ደረጃ የአፉ ጥቅም ሁለት ነው። ሁለት ዋና ዋና ጥቅሞች አሉት። አፉ የመጀመሪያው ሀገር ለመግባት ነው። እናት ሀገራችሁ እምዬ ሀገራችሁ ኢትዮጵያ ለመግባት ነው የመጀመሪያው ሁለተኛው ደግሞ ኢቃማ ለማሰራት ነው። ህገ ወጥ ሆናችሁ ማንም ሲፈነጭባችሁ ኢቃማ ያላቸው ልጆች እራሳቸውን እንደ ሀገር አስተዳዳሪ እንደ ሊቀመንበር እያዩ እናንተ ላይ ሲኮፈሱባችሁ የነበሩ ሰዎችን አስተካክላችሁ አሁን እኩል ነን፣ እኩል መራመድ፣ እኩል መናገር፣ እኩል አብረን መቀመጥ እንችላለን የምትችሉበት የምትሉበት መድረክ ነው ኢቃማ ማለት ነው። እንዲሁም በሀገሪቷ ላይ በነፃነት የምትንቀሳቀሱበት የፈለጋችሁበት ሄዳችሁ ሾፕ የምታደርጉበት የምትፈልጉትን ነገር የምትሰሩበት የተለያዩ ሀገራት ላይ እቃማ ካላችሁ የራሳችሁን ቢዝነስ ረን ማድረግ ትችላላችሁ። እኔ ነበርኩበት ጆርደን ላይ ግን እቃማ ቢኖራችሁ፣ በስፖንሰራችሁ ስር ትሰራላችሁ እንጂ ወጥታችሁ የራሳችሁን ቢዝነስ አንፎርችኔትሊ መስራት አትችሉም ነበረ። ይሄ ጆርደን ነው። ሌሎች አረብ ሀገራት ላይ ኢማራት፣ ቤሩት፣ ኳታር አይ ቲንክ ወታችሁ የራሳችሁን ስራ መስራት ትችላላችሁ። ሶ እነዚህ ሁለት ዋና ዋና ጥቅሞቹ አስባችሁ ኢቃማ ማሰራት ኢዝ ቬሪ ኢምፖርታንት ኤንድ ሴቭ። በቃ ሴቭ ሆናችሁ በነፃነት የምትተነፍሱት ኢቃማ ሲኖራችሁ ነው። ኢቃማ ሳይኖራችሁ ስትሄዱ መንገድ ላይ እንኳን ፖሊስ ሲመጥባችሁ አርጅን ውስጥ መኪና ውስጥ ነው የምትገቡት እና በጣም ፈታኝ ነው። ሌሎች ሌላው ደግሞ ኢቃማ ማሰራት ሁለቱም ሁለት ጥቅም ነግሬያችኋለሁ። ኢቃማ ለማሰራት አእምሯችሁ ስታስቡት ገና ብልጭታው ቪዥኑ ሲኖራችሁ አራት ማሟላት ያለባችሁ ስቴፖች አሉ። የመጀመሪያው ቅድም እንደጠቀስኩላችሁ ፓስፖርታችሁ ነው። ፓስፖርታችሁ አዲስ ነው ወይንስ ኤክስፓየርድ ተበጣቷል፣ ተጥሏል፣ ምን ስማቹ፣ አይታይም፣ ፎቶ አይታይም። ቢግ ኤክስ ቢግ ኤክስ። ምክንያቱም ይሄ አፉ ለስድስት ወር ማለት የመጣው ስድስት ወር ይባላል እንጂ እመኑ፣ ስድስት ቀን ነው። ለአፉ ሲባል ስድስት ወር ሲባለውን የአመት ግማሽ ስለሆነ በቃ ሎንግ ኤጅ ነው የሚመስለን፣ ረዥም ነው የሚመስለን። አይደለም ሀቢብቲ፣ ገና አፉ ልታሰሪ ከቤት እንደወጣሽ በጣም ብዙ ፕሮሰስ ይጠብቅሻል። በጣም ብዙ ፕሮሰስ። ስለዚህ እቃማ ልታሰሪ ከቤት ገና ስታስቢ፣ አዲስ ከፊል መፈለግ፣ ብላብላ ብላብላ ብላብላ መአሃት ነገር አለ። ስለዛ ጊዜ ስላሌለሽ፣ መጀመሪያ አይሄ አፉ የተባለውን አማርኛ ስትሰሚ ፓስፖርትሽን ቼክ አድርጊ። ፓስፖርት ተሯርጦ የሚያሳድሱ እነ ብሬክ ሳበሻ ምናምን ምናምን አሉ። እነሱ ላ ጣርገሽ ፓስፖርትሽን ላፎ ሬዲዮ ነው እንዲመጣልሽ አዘጋጅ። የመጀመሪያው ስቴፕ ነው። ፓስፖርት አድሶ እስኪመጣልሽ ድረስ ደግሞ ሁለተኛውን ስቴፕ ነግርሻል። ሁለተኛው ስፒርት እያወራው ምን ተባተበው ነገር ሁለተኛው ስፒርት ደግሞ ረሰለም ተረጋጊ። ሁለተኛው ፓርት ምንድን ነው? እኔ ኤዲት አላደረገውም። ሚን ቪዲዮ አም ኖ ጎንግ ቱ ኤዲት ኤዲት አላደርገውም። ሁለተኛው ተናዝል ስለማድረግ ማሰብ ነው። ፓስፖርትሽ ተሰርቶ እስኪመጣልሽ ድረስ ተናዝል ተናዝል ማለት ምን ማለት ነው ብለሽ ከጠየቅሽኝ ከረንት ወይም ደግሞ ያለፈው የበፊቱ ስፖንሰርሽ እስካሁን በሱ ስምና ያለሹ አምስት ዓመትም ከሱ ራቂ ስድስት ዓመትም ጥፊ ሰባት ዓመትም ጥፊ አስራ አምስት ዓመትም ከሱ ተለይ እዛ ሀገር ስትመጪ እቃ ማሽን ያሰራልሽ ሰውዬ ወይም ሴትዮዋ ስም ስር ነሽ አንቺ እስካሁን ህገወጥ እንኳን ሆነሽ እነሱ አንቺ ባሌለሽበት ተናዝል ማድረግ ስለማይችሉ ምንድን ነው የሚያደርጉት ሪፖርት ነው የሚያደርጉብሽ ሪፖርት ማለት ከእኛ ጠፍታለች እኛ ጋር አይደለችም ሪስፖንስብሊቲውን ኃላፊነቱን ስለዚች ልጅ አንወስድም። በኤኒታይም ከተያዘች ግን ሪፖርት ለማድረግ ፓስፖርቷን ለመስጠት አለ ብለው የቃማሽ የተሰራበት እንደ ቀበሌ መታወቂያ ነው የቃማማት። እዛ ያለበት ፖሊስ ስቴሽን ሄደው ሪፖርት ነው የሚያደርግብሽ። ዚስ ሚንስ አንቺ እስካሁን እነሱ ስም ነሽ። ስለዚህ ሌላ ከፊል ከከረንት ከፊልሽ ወይም ከአሮጌው ከፊልሽ ወደ አዲሱ ከፊልሽ ስትጅ ፕሮሰስ አለ። ያ ፕሮሰስ ምን ይባላል? ተናዘል ይባላል። ተናዝል ለማድረግ የመጀመሪያው ፓስፖርትሽን ነው ቼክ የምታደርጊው። ሁለተኛው ተናዝል ነው። ተናዝል ስታደረግ ምን ትፈልጊያለሽ? አዲስ ከፊል። እዚህ ላይ ነው እንግዲህ ይሁን ብዙ ሰው የሚሳሳተው። አዲስ ከፊል ስታምጪ ተለቅ ያለ መራቁን የዋጠ ስነስርዓት የሚያቅ ነገ የማይረብሽሽ በየጊዜው ብር አምጪ ዲል ከምታደርጉት ውጭ ዲል ማለት አሁን ከአሮጌው ከፊል ወደ አዲሱ ከፊል ስትመጭ ከአዲሱ ከፊልች ጋር ዲል ታደርጋላችሁ። ያ ዲል ምንድን ነው? ኤቭሪ የር የሚሆን ኤቭሪ ቱ የር ኢቃማሽን ስታሳድሹው የምትከፊው ብር ነው። በቃ ዛት ይዘት፣ ሌላ ምንም ጭቅጭቅ የለውም። ያንን ብር ተመን ተስማምታችሁ ወረቀት ላይ ይሰፍርና በየአመቱ በሱ ስም ስላለሽ ለከፊልነቱ የሚያገኘው ገቢ ያለ ከአንቺ ገብቶሻል። ለመንግስትም ትከፍያለሽ። በግልሽ ስለምትንቀሳቀሽ ለዚህ ግለሰብም ትከፍያለሽ። ያ ብር ስንት ነው? እንደየሀገሩ እንደየከፊሉ እንደየሁኔታው ይወሰናል። ግን አንዳንድ ከፊሎች ደግሞ ከዛ ብር ውጭ ኤቭሪ ታይም ላይክ በአመት ሶስትም አራትም እየደወሉ ይህንን አምጪ እንደዚህ መግዣ እንደዚህ መግዛያ አሉ፣ የሚሉ አሉ። ያ ነገር እንዳይፈጠርብሽ ትክክለኛ ሰው በቃ ቃሉን ጠብቆ ስነስርዓቱን ጠብቆ በየአመቱ ኢቃማሽ ሲታደስ ወይ በየሁለት አመቱ ብሩን የሚወስድ ያንችን ሀቅ የማይፈልግ ሰው ከቻልሽ በሰው በሰው አፈላልገሽ ማግኘት ነው። ሁለተኛው ለተናዝል ሶስተኛው፣ ተናዝል አደረግሽ ማለት ኢቃማ ማሰራት አለብሽ። አሁን እዚህ ጋር አንዳንድ ሰው ምን ያደርጋል? ከመጀመሪያው ጣጣቸው ይህ አፉ እንዳያመልጣቸው ቀራማውን ብቻ ለመወጣት ቶሎ ብለው ተናዝል ያደርጉና አዲስ ከፊል ካገኙ በኋላ አዲሱ ከፊላቸው ላይ ስማቸው ካደረጋቸው በኋላ ኢቃማውን አያሰሩትም፣ ፕሮሰሱን ሆልድ ያደርጉታል። በገንዘብ እጦት ሊሆን ይችላል፣ በመዘናጋት ሊሆን ይችላል፣ በተለያየ ምክንያት ፕሮሰሱን ሆልድ ያደርጉታል። እዚህ ጋ ትልቅ ችግር ነው። ሌላ ነው፣ ሌላ ችግር ነው እንደ የሚፈጠረው። ለምን መንግስት በሰጠሽ እድል አፉ ተጠቅመሽ ተናዝል አደረግሽ፣ አዲሱ ከፊል ተቀበልሽ፣ አዲሱ ከፊል ጋር ሄደች ደግሞ ይቃ ማታሰሪ አንዳንድ ከፊሎች ከነሽ አይሏቸው ተናዝል አድርጋችሁ በእነሱ ስም ሆናችሁ ቆይ፣ ብር ሳገኝ ቆይ፣ ከአንድ ወር ወይ ከሁለት ወር በኋላ ስትሏቸው ከነሱ እሺ የማይሉ አሉ፣ የማይስማሙ አሉ። አንዳንዶቹ ደግሞ ለዕለት የምትሰጧቸውን ብር ካገኙ አፋቸውን ዘጋ አድርገው የሚሄዱ አሉ። ግን ዞሮ ዞሮ ችግሩ ለእናንተ ነው። በህጉ ከሄድን እነሱንም ያስጠይቃቸዋል። ለምን እች ልጅ በአንተ ስምናት ህገ ወጥ ለምን ሆነች? ለምንድነው የቃማውን ያላሰራህላት? ምክንያቱም ከፊልሽን ቃማን ለምንድነው የተሰራው ተብሎ ህግ ይጠይቀዋል። ሞር ግን ሞር በቃ ሞር ኦፍ ፕሮብሌም ያለው አንቺ ላይ ነው። እሱ ሀገሩ ነው፣ የሆነ ነገር መልስ ሰጥቶ ይፋታቸዋል። ኢትስ ኦኬ። አንቺ ግን ስደተኛ ስለሆንሽ ተጠንቅቀሽ ገንዘብሽን ይዘሽ ልክ ተናዝል እንዳደረግሽ የቃማሽን አሰሪ ኢሚዲትሊ እንደ ራይት ታይም ኢቃማሽን አሰሪ ተበድረሽን ተለክተሽ ሟት የበርዘኪ ሲጀምር ኢቃማ ማሰራ ስታስቢ ገንዘብ በደንብ መያዝ አለበት። ይህን ወቁ አራተኛውን የመጨረሻው ፓስፖርት አሳድሰሽ ተናዝላ አድርገሽ ወደ አዲሱ ከፊልሽ ሄደሽ በጣም አሰልቺ በሆነ ፕሮሰስ ራስ በሚያሳምም ኢቃማ ስታሰሩ ቤት ዘግታችሁ ነው የምታለቅሱት። እማምላክን እኔ ጆርደን እያሉ ገሻለሁ በቃ እዛ ውጭ ምሻል ውዝረት አሜል ትበያለሽ፣ ደም ትሰጫለሽ። የሆነበት የሆነ በቃ የኔ ደግሞ ፓስፖርት የጠፋ በቃ ትልቁ ምንድን ነው፣ ሌበር ኦፊስ ነው መሰለኝ የመጨረሻው ማተም ሊመታል። ፓስፖርት ከስንት ሺህ ህዝብ መሀል የኔ ፓስፖርት ጠፋ። አይስዌርቱ ጋር ማምላከ ነው በቃ ጨለልኩኝ። ብቻይን ያወራት ብቻይን ማለት ነው። እዚህ ጋር የሚወጣው ብር ብዛቱ እንግዲህ ተናዝል ሲባል የምንተርፉ ከቀራማው ነው። ከቀራማ የ10 ዓመት የ2 ዓመት የስንት ዓመት የሚሆን ቀራማ አትከፍሉም። እኛ አሁን እዛ ጆርዳን እያለው 50 ፐርሰንት፣ 70 ፐርሰንት፣ 10 ፐርሰንት ነበረ ተናዝል ሲባል አፉ ሲባል ማለት ነው። አሁን ሳውዲ አረቢያ ላይ ግን ምንም ፐርሰንቴጅ ያሌለው 100 ፐርሰንት አፉ ነው። ዊች ሚንስ ሳውዲ አረቢያ ላይ 20 ዓመትም ኑር አንድ ዓመትም ኑር ስድስት ወርም ኑር ከቀራማ ነጻ? በፐርሰንቴጅ ሲያስከፍሏችሁ ግን ለምሳሌ የሁለት ዓመት ቀራማ ካለባችሁ 50 ፐርሰንት መንግስት 50 ፐርሰንት እናንተ ከሆናችሁ ሀምሳ እናንተ ትከፍላላችሁ ሀምሳ ደግሞ መንግስት ከበሬ አድርጋችኋል ማለት። ይሄ ግን ዋን ሀንድረድ ፐርሰንት ነው ለስድስት ወር ነው የሚቆየው። ስለዚህ ይህንን ፕሮሰስ አርገሽ እንደጨረሽ አራተኛውና የመጨረሻው ስራ ወዲያውኑ ኢቃሜ ይዤ ያለው ትንሽ ልረፍ፣ ልረጋጋ፣ እግሬ ልዘርጋ፣ ውሃ ልጠጣ፣ ቡና ልጠጣ የለም፣ ሀቢብቲ ማፊ ሩሂ ሽጉል ምክንያቱም ሚቃማ ስታሰሪ ከቀራ መሆኑ እንጂ ቅድም እንዳነገርኳችሁ ነፃ የምትሆን በጣም ብዙ አውጭ አሉ። ነንበር ዋን ይህ ከፊል ትከፍላላችሁ፣ ከፊል ያስከፍላችኋል። ነንበር ቱ ሌበር ኦፊስ የሚከፈል ነገር አለ። የሆነበት ወዘረት አሚል ትባላላችሁ፣ ኢንሹራንስ ትባላላችሁ፣ ከምንት ትስዬ፣ ምን ትስዬ፣ ትራንስፖርት፣ በዛም በዚህ ብጭቅጭቅጭቅጭቅጭቅ ነው ያደረጓችሁ። ብጭቅጭቅ ምናችሁም አይቀርም። እንደ በቆሎ ነው የግጥባችሁ፣ እንደ በቆሎ ሚካኤልም ስለዛ ያላችሁን ብር ጭርስ ረስረስ ስለምታረጉ በባዶ በቅ እንደ ሳሙና ስለምትመለሱ፣ ወፍ የለም። እጃችሁ ላይ ኤክስትራ ብር ያላችሁ ልጆች እሰዩ፣ በግራም ናፍሶ። በቀኝ ግን ኢቃማ ተሰርቶ ይህን ሁሉ ብር ወጥቶ መቀመጥ ማፊ ኢጃዛ፣ ቤት ማፊ። ስለዚህ ወገብሽን ስር አድርገሽ ጠንቅቅ ብለሽ ወዲሆኑ ስራ በግር በፈረስ በደላላ በምን በምን በምን ፈልግሽ ኢቃማሽን ይዘሽ ትንሽ ልዝናና ይቃማዬን ይዤ አለው። የሳውዲ መንገድ ላይ ሪያድ ላይ ወክላርክ ሽር ብትንልበል፣ ሰርግ ሊሄድ የለም ሀቢብቲ፣ ሽጉል ሩ ሽጉል። ከዛ ትንሽ ብርሽን ያዥ ብርሽን ያዝ ካደረግሽ በኋላ ሰው ከሆንሽ በኋላ እነዛ ይቃማ የለሽን ብለው እዚህ ለፊት ያሉብሽ ጋር እየሄድሽ ይቃማሽን እንደዚህ እያረግሽ ፎቶ እየተደገፍሽ ስትፈልጊ ቃማሽን እየተደገፍሽ ስትፈልጊ ስትፈልጊ ፎቶ ኮፒያ እንደፈለግሽ አድርገሽ ዘና ብለሽ ኢቃማይን አሰርቻለሁ እሰ መብሮክ በሉ ትያቸዋለሽ። እነዛ ጓደኞችሽ ማለት ነው። ስለዛ ሀቢብቲ፣ አራተኛውን የመጨረሻው ስራ ነው ስራ ነው ስራ ነው ስራ ነው፣ መሳሪ መሳሪ መሳሪ መያዝ ነው። ኦኬ፣ ተግባብተናል። ያልገባችሁ ነገር ካለ እዚህ ቪዲዮ ኮሜንት ሴክሽን ላይ አስፍሮልኝ እማውቀውን ልምኔን ኤክስፔሪየንስ ነው መጥቼ የተናገርኩት። ከማውቀው ካለፍኩት ነው፣ በወሬ ደረጃ ብቻ አይደለም። በድጋሚ አሁንም ሳውዲ ያላችሁ ህገ ወጥም ህጋዊ የሚሆናችሁ ሰዎች በባህር መታችሁ ፓስፖርት ይዛችሁ ለማሰራት ስትፈልጉ ስትጣጡት የነበራችሁ ሰዎች ይህን እድል እንዳያመልጣችሁ። ስድስት ወር ረዥም ጊዜ አይደለም፣ በጣም አጭር ጊዜ ነው። ለሁላችሁ መልካም እድል እመኛለሁ። ለስደተኞች በሙሉ ሰላም እመኛለሁ። ኢትዮጵያን ሰብስክራይብ ላይክ ስጡኝ፣ አበረታቱኝ። በሌላ ባዳዲስ ቪዲዮዎች እመጣለሁ። ለዛሬ እጨርሻለሁ። ባይ ባይ።